አንድ ሺህ አምስት መቶ በወር ስለዚህ፣ በአመት ማለት 18 ሺህ ሪያል ማለት ነው። 18 ሺህ ሪያል በአመት አለሽ ማለት ነው። ከዛ ስንት አመት ኖርሽ? ሰባት አመት። ሰባት ስናደርገው 126 ሺህ ሪያል ማለት ነው። እስካሁን የተከፈለሽ? አዎ ከዛ የቤት ክራይ የለብሽም አይደል? አለብኝ አንድ አንድ ጊዜ እረፍት እወጣለሁ። የእረፍት መውጫ ነው እንጂ ነው እንጂ እንትን አለ። ስለዚህ አሁን የምግብ ወጪ አታውጪም እነሱ ጋር ስለምትኖር? የምግብ አላወጣም አሁን። ስለዚህ የቤትም እንደዚህ ምንድን ነው ኢጃዛ ነው የሚባለው ጀናዛ ነው ኢጃዛ ነው የሚባለው ኢጃዛ ኢጃዛ ለመውጣት የሆነ በግሩፕ ነው የምትከፍሉት ኦኬ አሁን መቶ ሀያ ስድስት ሺህ ሪያል በኢትዮጵያ ስንት ነው? አሁን ሪያል ስንት ነው? አንዱ ሪያል ስንት ነው በኢትዮጵያ የሚመነዘረው? ለኔ 20 ብር ብር ብር የኢትዮጵያ ተከፍሎሻል። እስካሁን በሰባት አመት ሰርተሽ ማለት አሁን ከዚህ ላይ ለመሰለሽ አሁን ለመሰለሽ አምስት ሚሊዮን ዘጠኝ መቶ ሀያ ሁለት ብር ከፍለውሻል። ከአምስት ሚሊዮኑ ብር ላይ ለቤተሰብ በዚህ አምስት አመት ውስጥ አንድ ሚሊዮን ዘጠኝ መቶውን አንሽለት ገባሽ ስንት ሆንሽ አራት ሚሊዮን ሀያ ሁለት ሺህ አለሽ ማለት ነው ኦኬ አራት ሚሊዮን ብታስቀምጪ አሁን አገር ቤት ብትገቢ ይህንን አራት ሚሊዮን ምን ታደርጊዋለሽ ካፌ ትከፍቻለሽ አሁን መንግስት ጫረታ እያወጣ ነው ልነግርሽ ነው ካፌዎች ምናምን ጫረታ እያወጣ ነል እየሰራ እየሰራ ጫረታ ትጫረቻለሽ ከዛ በኋላ ተጫርተሽ ትወስጃለሽ፣ ብሩን ይዘሻላል፣ ካፌሽን ትከፍቻለሽ። ከዛ በወር ቢያንስ ሶስት መቶሽም አራት መቶሽም አገርሽ ላይ ቁጭ ብለሽ ካፌሽን እየሰራሽ ሜክ ማድረግ ትቻለሽ። አሁን እነዚህ በየቦታው እየተገነቡ እየተገነቡ አራት ሚሊዮን አለሽ ማለት ግን፣ አሁን አንቺ ስንት ብር አለሽ ብንል አሮን ነው የቀጣዩ ወር ብቻ ወይደሞ የሁለት ወር ምናምን ብቻ ነው። ሴፍ ላይ ብታደርጊ ይመስል ለዚህ ነው ምን፣ አንቺ ሴፍ ብታደርጊ፣ ገንዘብሽን ሴፍ ብታደርጊ ለቤተሰብም ሰጥተሽ አንድ ሚሊዮን ዘጠኝ መቶ ሺህ ለቤተሰብ ሰጥተሽ አራት ሚሊዮን ብር እጅሽ ላይ ቢኖር እስካሁን፣ አየሽ? አንደኛ ገንዘብ አለሽ። በቃኝ ብለሽ በኮንፊደንስ ነው ተነስተሽ ወደ ሀገርሽ መትገቢ። ለምን ብር አለሽ፣ ገባሽ? አሁን ወጣትነት ብዙ ነገር ያስመልጣል። ልብስ ምናምን ግዢ ልሻል፣ ጓደኞች ይበዛሉ። ጓደኛ መጠንቀቅ አለብሽ። ዝም ብሎ ብር የሚበትን ጓደኛ ካለሽ አያስፈልግም። አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ዲና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ዛሬ እንግዲህ ሁልሽም የመድያም ቅመም ከተኛሽበት መንቃት ይኖርሻል። አረብ ሀገር ያላችሁ የመድያም ቅመሞች ማለት ነው። የዚህ ወንድማችሁን ምክር የተወሰነው በጣም ገርሞኛል፣ ተመችቶኛል። ይሻላል ደግሞ ወደፊት ተግባራዊ ማድረግ ይኖርብናል፣ ተባብረን እናንተም እኛም ማለት ነው። እና እንግዲህ እንደሰማችሁት የችታችን በሳውዲ አረቢያ ለሰባት ዓመት ያህል በሻምስት መቶ ሪያል ደመወዝ እየሰራች ሲደማመር የሳውዲ መቶ ሀያ ሺህ ሪያል ሆነ ማለት ነው። እና እኔ አንቺ የሰራነው ገንዘብ እስካሁን ድረስ እስካሁን ድረስ የሰራሽው ገንዘብ እንደ እውነት ደምረሽ ደማምረሽ ታውቂዋለሽ? ሂሳቡን የሰራሽውን ስራ የሰራሽውን ገንዘብሽን ታውቂዋለሽ ደምረሽ ደማምረሽ አጣቂውም እኔም ራሱ አላጣውም እኔ ራሱ አላቀውም። እስካሁን ድረስ ስንት ብር እንደሰራውኝ፣ ስንት ብር እንዲያለኝ። በነገራችን ላይ በተለይ ሳውዲ አረቢያ ያለን የመዲያም ቅመሞች ማለት ነው። ለራሳቸው ሳይሆን አብዛኛው ለሰው ሲወተቱ ሲወተቱ፣ በባህር የሚመጣን ሰው ሲወተቱ ሲወተቱ፣ መጨረሻው ዜሮ ዜሮ ሆነን ቁጭ ነው የምንለው ማለት ነው። እንግዲህ ከአሁን በኋላ ከአሁን በኋላ ሁልሽም ንቂ። ይህንን ቪዲዮ እየሰማሽ እንዲሁ መቶ ሀያ ሺህ ሪያል በሰባት የሰባት አመቱን ተወትና፣ እንዲሁ በአመት በአመት ቢያንስ የሶስት አመት ራሱ ሀያ ሺህ ሪያል ይወጣላችኋል። እንዲሁ ሶስት አመት አሁን እየሰራችሁ ኢትዮጵያ ሳትልኩ፣ ቤት ሳትገዙ፣ ቦታ ሳትገዙ እየሰራችሁ የሶስት አመት ደሞዛችሁን ሴፍ ብታደርጉት ራሱ የአንድ አመት ሙሉውን አይወጣላችሁም። ለምን አትሉ፣ ለምን ብሉ። አንደኛ አንደኛ አረብ ሀገር ሆናችሁ በቃ ወር ሰርታችሁ አንድ ወር ሰርታችሁ ከዛ እረፍት ትወጣላችሁ። ሁለት ቀን ለሶስት ቀን እርግፍ አድርገሽ የምትመለሹ ከሆነ ያየሽውን የምትገዥ ከሆነ ያየሽውን የምትለብሽ ከሆነ አንድ ወር መዲያም ቤት ተካተለሽ በሶስት ቀን አራክፈሽ ትመለሻለሽ ማለት ነው። ሁለተኛ ቤተሰብ ዘመድ አዝማድ ይገዴ ትገዴ፣ በባህር የሚመጣ ኢትዮጵያ በዛ በዚህ ይሄ ነገር በጣም አረብ ሀገር ያለ ሰውን ይጎዳል። ይጎዳል እነሱ የማይጠቀሙ አረብ ሀገር ያለ ሰውን ግን ይጎዳል ማለት ነው። እና ቤተሰብ ከአሁን በኋላ ሁልሽም ሁለት ሹራ ያልተሰሪ ከሆነ አምስት ተተቀማጭ ማድረግ አለብሽ። አምስት መቶ በቂሽ ነው ለወር ሲበዛ፣ ለወር ሲበዛ የቤት ኪራይሽን እዘዋጣጭ የምትፈልጊያቸውን ነገሮች እዛው የሚያምረሽ ነገር ካለ በሚበል ለሚያምር ነገር ካማረሽ እየገዛሽ በይ ከዛው ውጭ ግን አረብ ቤት ቁጭ ብለሽ ኦንላይን በፊልተር በምን የሚያማምር ልብስ አልባሳት ስታይ ከኦንላይን ይህም አማረኝ ምን አማረኝ ከሼኢን ከምናምን ይሄ ቆተታ ቆተት የምትሰበስብ ከሆነ ሶስት ዓመት ሰርተሽ ራሱ የአምስት ወር ደመወዝ አይወጣልሽም። ስታስቢው ማለት ነው። እውነቴን ነው። ሶስት ዓመት ሰርተሽ ይሄን እያደረግሽ ለቤተሰብ የተወሰነ ልትረጅ ትችያለሽ እንጂ በመቶ ሺህ የሚቆጠር ብር ለቤተሰብ አትረጅም። ያንቺ ግን እዚህ ሀገር ቁጭ ብለሽ የሽውን የምትለብሽ እንደፈለግሽ የምትናኝ ምናምን ከሆነ ሶስት አመት ሰርተሽ የአምስት ወር ደሞዝ ራሱ አይወጣልሽም። አስር ሽሬ አለ ራሱ አይወጣልሽም። ግን እሳ ከአሁን በኋላ ሴፍ ማድረግ መልመድ ያለባችሁ ዋልኳቸው፣ የመድያም ቀመሞች በቃ ተደራጅተን የአረብ ሀገር ሴቶች መኩራት አለብን። ለራሳችሁ ነው። ጠይቅ ሰምታችኋል። ሁላችሁም እስኪ የዚችን ልዩ ታሪክ ሰምተን እንመለስ። በአላህ ብዙ የሰጠኝ ስጦታዎች አሉ፣ በጣም ብዙ። እስኪ ላካፍላችሁ። ከነዛ ውስጥ በጣም የማረሳቸው አራት ውድ ስጦታዎች አሉ። መቼም በአይምሮ ሊጠፋ የማይችል ቀን እንኳን ብረሳው ማታ ማስታወሳቸው ወደ መኝታዬ ሲሄድ ሁሌ እንቅልፍ የሚከለክሉኝ አራት ትልልቅ ስጦታዎችን ሰጥቶኝ ያውቃል። እስቲ ከነዛ ውስጥ ላካፍላችሁ ምናልባት አልባት የውስጥን ታሪክ የሌላ ሰውን ነገር አውቶ ማውራት በሸሪያችንም ክልክል ይሆናል፣ ግን ደግሞ ምናልባት አንዳንድ ችግሮች ሲያወሯቸው ይቀርላሉ። አንዳንድ ነገሮች ውስጥን ያማሉ እና እስቲ ላካፍላችሁ ምናልባት እንደኔ ብዙ ሴቶች የተሰጣቸው ይኖራሉ። ከነዚያም ውስጥ አንደኛው ባገባኝ በሶስት ቀን የሰጠኝ ስጦታ ሲሆን፣ ሁለተኛው የመጀመሪያ ልጄ ነፍሰ ጥር ሆኜ፣ ሶስተኛው ሁለተኛ ልጄ በወለድኩ በአስራ አምስት ቀን የሰጠኝ ስጦታ ነው። አግብቼ ልክ በሶስተኛው ቀን እጄ ተመልሶ መስራት እንዳይችል ቅጥቅጥ ያደረገኝ ስጦታ ነው። ሁለተኛው ሁለት ሺ ዘጠኝ ግንቦት ሀያ ረመዳን ቀኑ እሁድ ነበር። ተራዊ ሰግጄ ስወጣ በር ላይ ጠብቆ በጠራዋ ካነጠፈኝ በኋላ እግሬን የሰበረኝ ነው። መነሳት አልቻልኩም ነበር። ሌላም ሰው ሮጦ አነሳኝ። ይዘውኝም አስገቡኝ። የሚገርማችሁ ነገር ግንቦታ ሀያ ሰብሮኝ፣ ግንቦት 22 መጠያዘኝ፣ ግንቦት ሀያ አራት ልጄን ተገላገልኩ በአላህ እርዳታ። እያነከስኩ ይዤ ልጄን ይዤ መጡ። ሶስተኛው ልጄን ልጄ በአስራ አምስት ቀን ወገቤ መሃል ላይ ከፍሎ የቆረጠኝ ነበር። አሁን ሳወራችሁ ቀላል ሊመስል ይችላል። ለእኔ በጣም ከባድ ወቅት የምለባት ቀን ነበረች። በጣም ያማል። አራስ ነበርኩኝ። የነበርኩበት ሁኔታም ደግሞ በጣም በጣም በጣም ያሳዝን ሁኔታ ነበር። በጣም ያም ነበር። ለረጅም ጊዜ አወገብ ያመኝ ነበር እና ሰው ይዤ ነበር የምነሳው የዛች ቀን ከሱ መጣር መፋታትን ወሰንኩኝ። ምክንያቱም የነበርኩበት ሁኔታ እንኳን ልመታ ልታቀፍ እንኳን የማሳሳበት ሁኔታ ነበር። ወልዳ በአስራ አምስት ቀን ወገቧ የተቆረጠች የመጀመሪያ ኢትዮጵያዊ ሴት እሆናለሁ ብዬ አስባለሁ። እና በጣም ያማል። ማለት ብዙ ጊዜ ለራሳቸው ሞክራለሁኝ። ብዙ ጊዜ ያሳለፍኳቸውን ነገር ለመርሳት ሞክራለሁኝ። መደበቂያ ካገኘው ምንም ይሁን እደበቃለሁ። ሰው የሚያየው ፈገግታዬ ነው። እስክሪን ሽቴ ብቻ ነው ከላይ ያለው ከበሬ ብቻ ነው የሚያየው። ውስጤ ግን በጣም ደቋል። ልጆች አሁን አጠገቤ አይደሉም። እኔ ያለሁት በሰው ሀገር ነው። እነሱን የተውኳቸው ወልጅ አይደለም። በጣም ነው የምወዳቸው። በጣም ብዙ መስዋዕትን ለእነሱ ከፍያለሁ። ለእነሱ ብዬ ብዙ ተአምራት በቃ የሰው ልጅ ሊሰራ የማይችለውን ነገሮች ሰርቻለሁኝ በህይወቴ ምናልባት በህይወት እንኳን ባልኖር ያሳለፍኩትን ነገር አሁን አያውቁም። የሆነ ቀን ግን የሚያውቁበትና የሚረዱበት ቀን ይመጣል። ምናልባት እኔ ኖሬ አላስረዳቸውም ያሳለፍኩትን ነገር ልነግራቸውም እራሱ አልፈልግም። አሁንም የሚያዩት ነገር ብዙ ነበር፣ ያው ግን አይረዱም። ለልጆች ስል ብዙ መስዋዕትነት እንከፍያለሁ ግን በጣም ከባድ ነው። ምናልባት እንደ እኔ በየቤቷ ብዙ ነገር የምታሳልፍ ሴት ትኖራለች። እንደዚህ አይነት ከባባድ ስጦታዎችን ከባሎች የምንቀበል ሴቶች እንኖራለን። እና ወንዶች ግን የማስተላለፍላቸው መልእክት ሴት ልጅ ብርጭቆ ብቻ አይደለችም፣ አይንም ጭምር ነች። አላህ ስብሐነ ወተዓላ ለሰው ልጅ መስገድ ቢቻል ለባል ሲል የባልን ክብር ሊያሳየን እንጂ ሴትን ዝቅ አድርጎ ወይም ሴትን እንድትረገጥ ማዘዙ አይደለም። ብዙዎቻችን ግን ሸሪአን የምንረዳው በተገላቢጦች ነው። አራት ማግባት ሲል እንደ ኩንታል መደራረብ አይደለም። ሁሉም ነገር አካሄዳና ስርዓት አለ። የባሳለ አገራናት ጥልቀት ይላል ያደረሱ ሰማችሁ። የታችሁን እጅ የታችሁን፣ ባሌ ባገባኝ በሶስተኛ ቀኑ እጅ እንዳይሰራ አድርጎ ሰበረኝ ትላለች። እኔ ምለው ባገባሽ በሶስተኛ ቀንሽ ያውን በትኩስ ፍቅር፣ በአዲስ ፍቅር እጅሽን ከሰበረሽ ምን ቁጫስ ባለሽ? እዛ ጋር እሱ ጋር አንቺም ሰብረሹ ጥለሹ አትሄዩ? የእኔ ጥያቄ ማለት ነው። ቤተሰብ እናንተስ ምን ትሏታላችሁ? እግሯን ሰበራት፣ ወገቧን ሰበራት፣ ምኗን ሰበራት እንዴ! ይሄን ሁላ እስከሚሰባብር መጀመሪያ ጂን ሲሳብራዮሽ ነበር ጥለሽ መሄድ ነበረብሽ። ምን ትላላችሁ እናንተ? እንዴት ነው ነገሩ? እኔ አልተዋጠልኝም። ይሄ ነገር እውነት ነው ግን ውሸት። አንድ ሙሽራ አንድ ወንድ ሙሽራ ሚስቱን ሙሽሪትን እጇን ድጋሜ እንዳያገለግል ድጋሜ እንዳይሰራ አድርጎ ቢሰብረሽ፣ ሁላይ ሁልሽም እዚህ ጋር ይሄን ቪዲዮ የምታየው ማለት ነው ምን ታደርጊያለሽ? ለምን አንቺስ እግሩን ሰብረሽው አትሄጂም? ከፈለግሽ እግሩን ስብርብር አድረገሽ ነበር መሄድ የነበረብሽ። ወልዴሽ ጭራሹ ገብሽን እስከሚሰብርሽ እርጉስ ሁነሽ እስከሚሰብርሽ። ኧረ ፈጣሪ ያለ ምን አይነት እጉር ነው የምንሰማው።